አሰላሙአሊኩም ወራህመቱላሂ ወበረካቱ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ይጋሉ ሰላም ነው። አላህ ስብሐት ወተዓላ በእያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው ባዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ መዳም ቤት የመጨረሻ ቪዲዮ ነው። ግን እባካችሁ እህቶቼ እኔ የተሳሰትኩትን ስህተት እናንተም እንዳትሳሰቱ ማለት ነው። በተለይ ደግሞ ጠለብ ቤት የምትሰሩ እንደውም ደግሞ ውጭም ለምትሰሩ ይህ ነገር ትምህርት ይሆናችኋል ብዬ አስባለሁ እና ምን ምን እንዳጋጠመኝ እና ዛሬ የመጨረሻ ቀን መዳም ቤት ሰናብቼ ለውጣ ነው እና ምን ምን እንዳጋጠሙኝ እና እንዲሁም ደግሞ ሀገር ከገባው በኋላ ምን እንደሆነ ሁሉንም ነገር እንሻላ ቀጣይ ቪዲዮ ሰራላችኋለሁ። ዛሬ ደግሞ መዳም ቤት ሆኜ የመጨረሻ በዚህ ሳምንት ያጋጠመኝን ነገር እና እንዲሁም ደግሞ መጨረሻ ላይ መዳም ምን እንዳደረገችኝ እነግራችኋለሁ ማለት ነው እና ቪዲዮን እስከ መጨረሻው መከታተል ላይክ ሼር አድርጉልኝ። አቃለሁ በዚህ ሰሞን ጠፍቻለሁ። በጣም እናፍቃችሁኛል። እርግጠኛን እናንተ ምን እናፍቃችኋል አይደል? እንደ እህቶቼ ምን ይመስላችኋል? እስኪ ኮመንት ላይ ፍቅራችሁን ግለጹልኝ። ዛሬ ሳውዲ አረቢያን ነገ ወይም ከነገ ወዲያ ተሰናብቻ ትሎጣ ነው። እንዲሁም ደግሞ የመዳም ቤት እንደዚህ ተሰናብቼ ሰውጣ ወላሂ ነው የምላችሁ አንዳንድ መዳሞች መልካም መዳሞች እንዳሉ ሁሉ መጥፎ መዳሞች አሉ መጥፎ መዳሞች እንዳሉ ሁሉ በቃ ነገሩ ሁሉ ተሳስሯል እንግዲህ ጥሩ መዳሞችም አሉ መልካም መዳሞችም አሉ ግን የኒያው መዳም ወላ ላዚም ታውቃላችሁ እዚህ ቤት ቆይቻለሁ አምስት አመት ነው ማለት ነው ግን እዚህ ቤት ስሰራ አምስት አመት ሙሉ ሲፈጋ የነበረው ለብሬም ቢሆን አንድም ቀን ሴቱን ያስቀይ አላቅም። ግን መዳሞች ጥሩ ናቸው ትባላት እንላለን እንጂ እንደናቴ ነው ማየት፣ በተለይ ደግሞ መዳሜን እንደናቴ ነው ማየት ለምትሉ ሁሉ ወላሂ ራሳችሁን አትጉዱ ማለት ነው። እኔ ያጋጠመኝ ነገር ስላለ ነው ይህንን ነገር የምናገራችሁ እና እና መዳም ቤት በዚህ ሰሞን ገና ለወጣ አስር ቀን ሲቀረኝ ነበር የነገርኳት ወይም ደግሞ ትኬቴን ለእሷ ሀገር እንደምገባ አልነገርኳትም። ሌላ ፕሮሰሶች እንዳሉብኝ ነበረ ሲነግራት ነበረው ሄጄ ፕሮሰሱን ስጨርስማ ነው መጀመሪያ ላይ ውስቼ ኮፒ የፓስፖርቴን ኮፒ ሲሰጥ እንዲሁም ደግሞ ከመጣ በኋላ ሻራ ሲሰጥ እንዲሁም ደግሞ ሻራውን ከሰጣው በኋላ የነፃ ወረቀቶችን እስከ ማጽፍ ድረስ አልነገርኳትም ነበረ ገዝ ከዛ የነፃ ወረቀት ሉ ነገር ከጨረስኩ በኋላ እስካሁን ጥሩ ሆናልኝ አለችና ለምን አልነግራትም አልኩና ሌጠ ስርቀን የቀረኝ ከፈለግ ሰራተኛ አምጫ አልኳት ማለት ነው። ከዛ በኋላ ምን አይነት ቅያሬ እንደተቀየረችብኝ ሊነግራችሁ አልችልም። ማ ነው ለምን እኔ ራሱ ይህንን ያልኳት ገና ልጨርስም ወሬን ልጨርስ አስር ቀን ስለቀረኝ ነበር ይህንን ነገር የተናገርኳት፣ ለምን ብሬንም በስነ ስርዓት እንድትሰጠኝ። የሁለት ወር ደመወዝ፣ የሶስት ወር ደመወዝ ነው የምትይዝብኝ ማለት ነው እና ብሬን ሙሉ በሙሉ እንድትሰጠኝ እና በቃ ሀቀን ሰታኝ፣ ሀቋ በቃ የእሷን ሀቅ አልፈልግም የራሴን ሀቅ በስነ ስርዓት ትስጠኝ እንጂ አልኩና ነገርኳት ማለት ነው። ወላሂ ለአዚም ይሄን አስር ቀን ምን አይነት ሁኔታ ላይ እንዳሳለፍኩት እኔን እያማውቀው ሌላ ጊዜ የማታረገውን ነገር ነበረ ስታሰራኝ የነበረው። ወላሂ አስር ቀን ሙሉ በተከታታይ አዚማ ስትሰራ ነበረ ማለት ነው። ዛሬ ደግሞ የመጨረ እንኳን ሌላ ይቅር እና የመጨረሻ ከቤቷ ሰና ብቻት ልወጣ አስር እንኳን አዚማ ነበረ ስትሰራ የነበረው ማለት ነው። ወላሂ ነው ምላችሁ። በቃ ሌላ ጊዜ እሷ ቤት ለአምስት ዓመት ሱቆይ እንደዚህ አይነት አዚማ ሰርታ አታቅም። እና ግዴታዋ ነው ለብሯ ስትል ትሰራለች። ብላይ እንዴት እንዳሰቃየችኝ እኔን የማቀው ወላሂ ነው የምላችሁ። ከዛ በኋላ ለመዳሞቻቸው እትናገሩ ያልኩት በተለይ ደግሞ ውጭ የምትሰሩ እህቶች፣ ደሞዛችሁን ቶሎ ስለማይሰጧችሁ ፕሮሰስ ጀምራችሁ እውነቱን ስትናገሯቸው ማዳሞች እናንተ እንደምታስቡላቸው እናንተ እንደምትጨነቁላቸው አይደለም ማለት ነው። ይሄ ነገር ጓደኛዬ ላይ ስለደረሰ ነው እየደገምኩላችሁ ልነግራችሁ የፈለግኩት። እንዲሁም ደግሞ ሀገር ልትገቡ ስታስቡ፣ በተለይ ጠለቢ የሆናችሁ እርግጠኛ ሳትሆኑና እውነት ሄዳለሁ ብላችሁ ቃላችሁ ርግጥ ሆናችሁ በቃላችሁ ቆማችሁ ነው መናገር ያለባችሁ። ገባችሁ? እናንተ አሁን ለምሳሌ ገና ለመሳፈር ሁለት ወር ሲቀራችሁ፣ ሶስት ወር ሲቀራችሁ ሊሄድ ነው ብላችሁ የምትናገሯቸው ከሆነ በኋላ ላይ ቃላችሁን እንኳን ብትቀይሩ መናገር አትችሉም ማለት ነው። ቃላችሁን እንኳን ብትቀይሩ እነሱ ያችን ቀን ከደረሰች እናንተን አውጥቶ ሌላ ሰራተኛ መተካት ነው የሚፈልጉት። እናንተ አልወጣም፣ አልፈልግም እንኳን ብትሉ አይመልሷችሁም ማለት ነው። እንደውም አንዳንዶቹ በቃ ሂጂ ብሎ እስከማሰናበት በሌላ ጊዜ እኮ አትሂጂ እያሉ የነበረው በቃ ሄዳለሁ ብላችሁ ቁርጡን ስትነግሯቸው በቃ ቃላቸው ይቀየራል ማለት ነው። ሁኔታቸው ይቀየራል፣ በቃ ጸባያቸው ይቀየራል። እኔ ሴቶች በጣም ነው ጸባያቸው የተቀየረው። ለምንድን ነው እንደዚህ የምታደርጊ እኔ እኮ ከአንቺ ቤት ተሰናብቼ እሸወጣለሁ አልኩ እንጂ ይህን ሁሉ ስራ የምታሰሪኝ ለምንድን ነው? ከራስ ደመወዜን ስጭኝና ልውጣ ደክሞኛል ስላት ራሱ ምንድን ነው ያለችኝ፣ የመጨረሻው እኮ ነው ምን ችግር አለበት ሰርልኝ፣ ከዚህ በኋላ እኮ አንቺ እንደ አንቺ አይነት ሰራተኛ እስከማገኝ ድረስ ማን ይሰራልኛል ስትለኝ ነበረ ማለት ነው ደሞዝሽን እሰጥሻለሁ መጨረሻ ቀን ነው የምሰጥሽ። ደሞዝሽን የሚሰጥሽ መጨረሻ ይሁን፣ የሶስት ወር ደሞዜን ማለት ነው። ወላ እሷ ራሱ የተበደረችኝ ሺ ስምንት ነበረ፣ እንደገና የሁለት ወር ደሞዜ አጠቃላይ በቃ ሶስት ወር በሉት የሶስት ወር ደሞዜን ይዛብኝ እሷን ደግሞ ከሳራ ከምገባ ብዬ እየለፋው ወላ ወገቤ አሁን ቤት ከመጣሁ በኋላ እንዴት እያሰቃየ እንደሆነ እኔን የማቀው እና እኔስ፣ ይሄ ነው ለአስር ቀን ነው ያሰቃየችኝ። ግን በተለይ ደግሞ እንደ ስትሆኑ ማለት ነው ወራንዴ እና ቅርታ፣ ወላ ይች እንት ሰራተኛ እየደወለች ነበር ቅድም፣ ሲደውላት እምቢ ብላ ማለት ነው። እና ምን ማለት ፈልጌ ነው፣ ብስምላ ጠፋብኝ። እናንተ በጊዜ ስትነግሯቸው ከሆነ ያስለፉ አስለፏችሁና፣ ከዛ በኋላ ደግሞ ወይ አሁን አንዳንድ ጊዜ ቃላችን የምንቀይርበት አጋጣሚ አለ ማለት ነው። እኔ እዚህ ሀገር ለአምስት 5 አመት ሙሉ ሀገር ገባለው እያልኩ ነበር ስቆየ ነበረው ክከባለው ይላለው፣ የሆነ ግርግር ይፈጠራል። አቆማለው አልሄድም። ከዛ አመታት እንጨምራለሁ አሁንም ሄዳለሁ እላለሁ። ለብዙ ጊዜ የምትከታተሉኝ እህቶቼ ታቃላችሁ ብዬ አስባለሁ። ለብዙ ጊዜ ሄዳለው እያልኩ ሌላ ነገር እየተፈጠረ ማልሄድበት ነገር እያጋጠመ እየቀረው እየቀረው አሁን ራሱ ወላይ እንደዚህ ትኬት ቆርጬ ሁሉ ነገር ጨራርሼ ልመጣ ነው ስላት፣ እናቴ አላምንሽም ነው ያለችኝ። ማነው አላምንሽም? አንቺ ውሸታምንሽ ቃልሽን ስለምትቀይሪ አላምንሽም። ነይና በቅፌ ውስጥ ግቢ እና ከዛ በኋላ አምንሽ አለው ነበር ያለችኝ። ሀታ ልጄ ማለት ነው ወላሂ ላዚም ይክሩዬ ልጄ ምንድን ያለችኝ፣ ነይና አጠገቤ ካላየሽ አላምንም። ሁሌም መጣለው እያል ስለምትዋሺ አላምንሽም ነው ያለችኝ። አያችሁ፣ ዝጋ ወላ ይህን ሁሉ ሶስት ሀፍዛ ጅሪሽ ሰርቻለሁ መርጉቅ ሰርቻለሁ ስንየ በጣጠ እንዲሁም ደግሞ እዳም ህንድ ሁለት አይነት ሰላጣ፣ ያላሰራችሁ ነገር የለም። ለብቻዬ ማለት ነው። ደስ የሚለው ነገር ምን እንደሆነ ታውቃላችሁ? በዚህ ላይ ደግሞ ደስ ያለኝ ወላሂ፣ እኔን ብቻዬን ነው ቤት ትታኝ፣ ለራሷ ከነ ልጆቿ አዚማው ቦታ እስትራ ሄዱ ማለት ነው። እኔ ሰርቼ በሰዋቀ እንዲልክላት ልክላት አስባችሁታል? ወላሂ ለአዚም እኔ በጣም ደስ አለኝ ስላመነችኝ። ገባችሁ? በቃ እስከ መጨረሻ እስከመውጣት ድረስ እምነት እኔና ነበራት። በዚች ብቻ ነው ማመሰግናት። ሌላ ደግሞ አምስት አመት ቤቷ ተቀምጭ አንድ ቀን ሀዲያ ሰጥታኝ ያታቅም አቃለው። እኔ ለምን ጉልበቴ ሰርቼ ይበላለው። እነሱ ከሚሰጡኝ ሀዲያ በላይ ነው እየሰራው ያለው አልሐምዱሊላህ። ግን አንዳንድ ጊዜ ይህን ሰጥሻለሁ ይህን ሰጥሻለሁ ብለው ቃል ገብተው መጨረሻ ላይ ደግሞ ቃላቸውን ሲያፈርሱ ይደብራል ወላሂ ምን ነበረ የምትለኝ የነበረው ቃዝ ስቴጂ ታሚሪዘሽ በካርቶን ሁለት ሶስት ካርቶን ነው ምሳጥሽ። እንዲሁም ደግሞ ይሄንን ነገር ሀዲያ ገዛልሻለሁ ይሄንን ነገር ሀዲያ ገዛልሻለሁ እያለች ብዙ ጊዜ ቃል ትገባልኝ ነበር። አላምናትም ነበረ ግን እንደ አምናት ያደረገችኝ እሷ ናት። ከዛ በኋላ ደግሞ ለወጣ ስል ግን በያ ሁሉ ቃል በቃ አልተገበረችውም ማለት ነው እና በጣም ነበር የገረመኝ። እናንተ የፈለገ ያክል ብትለፉላቸው መዳሞች የእናንተ ጉልበት አይቀድሩም። ወይም ደግሞ በቃ ይሄን ነገር ሰርታልኛለች ብለው ምንም አይነት እንትን አይሉም ማለት ነው። ስለዚህ እናንተ ራሳችሁን ጠብቁ፣ ወላሂ ነው የምላችሁ። ራሳችሁን ጠብቁ፣ በተለይ ደግሞ ውጭ የምትሰሩ እህቶች፣ እንደዚህ ደሞዝ የሚያዝባቸው እህቶች እጃዛ ሊሄድ ነው ደሞዝ እንፈልጋለሁ ብላችሁ ሌላ መንገድ እንትን ነው ሌላ ጠሪቃ የምትቀበጡበት መንገድ ነው መፈለግ ያለባችሁ ነው ብዬ ማስብ። እንደኔ እንዳያደክማችሁ፣ እኔ በጣም ደክሞኛል ወላሂ። ቤት መጥቼ ራሱ ገላይ በቂ የሆነ ሰው ካትኪቶ ካትኪቶ መጥቶ ደብድቦ ደብድቦ እየተወኝ ነው የሚመስለኝ። ማን ነው ገላይ ስተፍርላ ለማንኛውም ህባይ ቢ ራሳችሁን ጠብቁ። ይህ የመጨረሻ የመዳን ቤት ስንብት ነው። እንሻላ በዚህ ሰሞን ደግሞ ሀገር ስገባ ያለውን ነገር የምነግራችሁናል። አዳዲስ ነገሮችን ስለምለቅላችሁ ቪዲዮ ላይክ ሼር እያደረጋችሁ አትርሱ፣ ላይክ ማድረጋችሁን። እንዲሁም ደግሞ የምሰራቸው ቪዲዮዎች እንዲደርሳችሁ ላይክ ማድረጋችሁን አትርሱ። እንሻላ ያለውን ሁሉ ነገር የምነግራችሁናል። ሀገር ላይ ምን እንዳለ ምን እንደሚያጋጥም፣ እንዲሁም ደግሞ ካሉ ነገሮች በቃ ቁርጥ አድርጋችሁ እንድትገቡ እኔ ራሱ ቁርጥ አድርጌ እንዲገባና ይህንን ውሳኔ እንደወስን ያደረጉትን ነገሮች በቃ የእያንዳንዱን ነገር እነግራችኋለሁ ብዬ አስባለሁ። እና ሀባይ ቢበሏቸው አትርሱኝ። አላህ በሰላም ለሀገሬ እንዲያበቃኝ፣ ተሳክቶልኝ ደግሞ በቃ ሙሉ በሙሉ ሀገሬን ገብቼ ደግሞ ያለውን ነገር ነግራቸኋል። እዚ ጋር የምትመለከቱትን ሰላጣ የምትመለከቱትን ሁሉ ሰርቻለሁ። አያችሁ እዚ ጋር